ሀናየ በጣም ደስ ብሏታል ዛሬ ምክንያቱም ለዘመናት ሲሰቃዩ የነበሩት አባቷ ከህመማቸው ተሽሏቸው አገግመው ወደ ቤት ስለመጡ ይህንንም የሕክምና ወጭ ግማሹን ቀሪውን የነበረው ሙሉ ለሙሉ ወይዘሮ ሚላት ሸፍነው እንዳዳኑላት ነው። በጣም ደስ ይላል እንግዲህ። ሀናዬ ስለተደሰተች ሁላችንም ደስ ብሎናል። የሀናም አባት መልካም አባት ስለነበሩ እንኳን ለዚህ አበቃቸው በላይ እስኪያሳዩን እንግዲህ ዛሬ ደስታውን ማለት ነው። እንግዲህ ሀናዬ ይህ ነገር የአባቷ ህክምና እያስጨነቃት ቢኖርም፣ ጎን ለጎን ደግሞ የማንነቷ ጥያቄ ደግሞ እያስጨነቃት እንደነበረ ሰሞኑን አይተናል። በመጨረሻም እንዳየነው ፎቶግራፍን ኖሩራ የተደወለላት ሰዎችን ስልክ ጥሪ መልሳ ነበር። ወታ የሮጠችው ይህ ደግሞ ጆሮ ነበር። ምክንያቱም ተምቹ ከነዛ የወሰደውን ሶስት መቶ ሺህ ብር ሊሰጣ ስለነበርና ህክምና ሊጀመር እንደሆነ ዲያ በስራት ነበር። ግን በፍጹም ይህን ገንዘብ አልቀበልም ስትል ነበረ እምቢ ያለችው። ምክንያቱም በምን አይነት መንገድ መጣ በመጣበትን መንገድ ሳላቅ ገንዘብ አልቀበልም የሚል ጥሩ አመለካከት ያላት ቀናዋ ሀናዬ ማለት ነው። እመኚ በፍጹም በጥሩ ነገር የመጣ ነው ሲል ነበር ነበር የሰጣት። ከዛ በኋላ እንግዲህ እዛ ቤት ውስጥ ገብታ ምግብ እያበሰለች እያለች ለአባቷም ደግሞ ያንን ገንዘብ ጠቀላ ወስዳ ስትሰጣቸው አባቷም ደግሞ ይህን ገንዘብ ከየት መጣ በምን መንገድ መጣ እያሉ መጠየቃቸውን አይተውም። እሷም አባዬ አይዞ በምንም አይነት መንገድ አንመጣም ስትነገረቻቸው ነገረቻቸው ነገ ሕክምና ትጀምራለ ብላ በሰረቻቸው ደስ አላቸው። ወይዘሮ እርግብ ደግሞ ለእህቷና ለወንድሟ ለሰላምና ለምናሴ ስጦታ የጫማ ስጦታ ይዛ መታ ነገሮችን ለማስቀየስ እየሞከረች ነው። እንዲሁም ጻድቅ ጻድቅ እያስባላት ነጠላ ለብሳ ወደ ቤተ ክርስቲያን እየሄደች ነው። መጀመሪያ ነጠላ ለብሶ ወደ ቤተ ክርስቲያን ተኮናንቦ ከመሄድ በፊት መጀመሪያ የሰውን ማንነት አለመንጠቅን ይበልጣል። እንግዲህ ይህንን እንዳይጠረጥሯት የምታደርገው መንገድ ነው። ሆኖም ግን መጨረሻዋ በፍጹም አልተሳካላትም። ሰላም፣ ውደ ቻናል የተከታታዩ ሰላማችሁ በያላችሁበት ብዛል። ለቻናል አዲስ የሆናችሁ ሰብስክራይ ላይክ፣ ሼር እያረጋችሁ አበረታቱኝ። ኖላዊ ቀጣይ ፓርቲ ዘንላችሁ መተናል። ሀናዬ እንግዲህ በጣም ተደስታለች። በአንድ በኩል በአባቷ ህመም ያለው ነገር ሲፈወስላት፣ በማንነቷ ያለው ጥያቄ ግን ገና መልስ ያላገኘ ስለሆነ ጫፍ ላይ ደርሷል። ሁሉም ነገር ለሰላም ዝርግፍ ግፍ አድርጋ ሀናየ እየነግረታለች። ሰላምን በመገረም እንዴት ነው ይሄ ነገር ሊሆን ቻለ በሚል እየተገረመችበት እና ነገሮች ቶሎ ፍርጥርጣቸው እንዲወጣ እየተገፋበት ይገኛል። ወይዘሮ ሚላት እንግዲህ የሀናን ነገር በጣም እያሳሰባቸው ምንድን ገጥሟት ነው እያሉ ይጨነቃሉ። ሀናየ ኪችን ሆና ሳቅሳቅ ሲላስ ሰላም ትገባለች። ምነው ሰሞኑን ደግሞ ሳቅሳቅ ብሎሻል? አልኩኝ እንዴት ትላለች ማለት ነው እንደ አይታወቅሽም ምን ዲያንቺ ሰው ማበድሽ ነው እንዴ? ስልበት ትናንትና እማዬ ፎቶ ወሩረሽ እንደሄድሽ ነገረች። አሁን ደግሞ ብቻሽን ትስቂያለሽ ስታት፣ በጣም ደስ ብሎኝ እኮ ነው። ምን እንደዘገንቶ ነው ስታት፣ አባቴ ሕክምና ገንዘብ አገኘች፣ አባቴን ላሳክም ስለሆነ ነው አለቻት። ከወደ ሰላም ግማሹ መሰጠቱን አላወቀችም። አይ ጥሩ ነው፣ በጣም ደስ ይላል። አለቻትና ወደ ጆሮ ደወለች። ሰላም ታማኙ ሌባ እንኳን በጣም እኔ ታማኙ ሌባ ብያለሁ እንግዲህ ከአንተ አሸንፈን ለእነሱ መስጠት ህክምና ልጀምር እንደሆነና ገንዘቡ እንደደረሰ አሰምቻለሁኝ። አመሰግናለሁ አለች። አዎ ራሴን አሸንፌ ነው የሰጠኋት። እንዴት ልትቀማት ነበር? አለችው። መቼም እየተፈታተንኩት ነበር፣ ግን እሳቸው ያስተማሩኝን ትምህርት ሳስበው የሰው ገንዘብ ይዞ ይሞታል ብዬ ተውኩት። በጣም ጎበዝነታማ አይነት ስትላለችው፣ አጋሽ አቶ ኖላዊ ግን ይህ ገንዘብ ከየት መጣ እያሉ ያጨናንቃቸዋል። ጆሮንም ጠየቁት። ጆሮ ደግሞ የመጣበትን መንገድ ስለሚያቅ፣ አትጨናነቁ ሀና ኮ መጥፎ ስራ ምሰራ ልጅ አይደለችም። ተውተውተው ተው ተው ተው እኔ እንደሆነ ነገር በራሷ ላይ እያረገች እንዳይሆን ብዬ እንደ ብለን የብላ ወንጀል እንዳትገባብኝ ራሷንም እንዳትጎዳ ብዬ አይ በፍጹም ሀና እንደዚህ አይነት ቦታ ላይ የምትገኝ ልጅ አይደለችም ሲል አጽናናቸው። ይሆና አሉ ከዛ ምግብ ሊሰራ አቀረበ። ምግቡም እንግዲህ ደርሷል እያለች አላደርስላቸው አለች። ተረቱንም ተረቱባት። ሁለት ልጆች ያሏት የምታበላው ያጣይ ሴትዮ ውሃ ጥዳ እያንፈቀፈቀ ልጆቿን ደረሰ ደረሰ እያለ ምግብ ሳታበላ ታስተኛቸዋለች። ከዛ ራሷም ተጠቅላ ትተኛለች ብለዋል። አባት አላት ምን ማለት ነው? ስለሌላት ገንዘብ የምታበላቸው ነገር ውሃ እያንፈቀፈቀች ነው አለ። በጣም ያሳዝናል። ይህን እንኳ ምግብ ደርሷል ስትል እንግዲህ ሀና የምግቡን አብስላ በላቻቸው። ከዛ በኋላ ጆሮ ወደ ተምቹ ሄደለትና ያንን ገንዘብ እንዴት እንዳመጣው ለመጠየቅ ቁርቱን ያዘው። ታምቹ ደግሞ እንዴት ብሎ ነው ከቤታችሁ ገብቼ መስቀልና ፎቶ ሽጬ ብሎ እንዴት ይናገር? በህሊናው አስታወሰው በቤታቸው ገብቶ ቤቱን ሲበረቡር እንደነበረ ትዛለው። በፍጹም እስካሁን ግን ይህን ነገር ግልጽ አድርጎ አልተናገረም። እንግዲህ ወይዘሮ እርግብም ጫማ ገዝታ ለሰላምና ለምናሴ ስጦታ ይዛ ቀርባላቸው በጣም ተደስተዋል። እኛ ነበር ላንች የምናደርገው በልጅነት ሽም ላንች የተባለውን ለኔ ስጪ ነበር ስትል ሰላምም ማመሳሰለችላት። ቤተ ክርስቲያን ህዳ ጻርቃን ጻርቃን አድርጓት መጥታለች። እንደውም ከዛ በኋላ እንግዲህ ሀና አባቷን ማሳከም እንዳለባት ለሰላም ስነግራት፣ ሰላም ደግሞ እኔ ቁርሱን አዘጋጀዋለሁኝ ችግር የለውም ሂጅ

ቀድመሽ አስፈቅጃ ስትላት ወደ ምኝታ ቤት ሄዳ እትዬ ለምሄድ ፈልጌ ነበር አባቴን ለማሳከም ስትላት፣ እስኪ ሀናዬ ቁጭ በይና እናውራ አለቻት። ቁጭ ስትል አባትሽ ለማሳከም ምን ያህል ገንዘብ ነበር ያስፈልጋቸዋል ያልሺ ስትላት፣ አራት መቶ ሺ ብር ነው። አሁን እርስዎ የሰጡኝ መቶ ሺ ነበር። ከዛ በኋላ ደግሞ ትንሽ ተጨምሮበታል። በእሱ ላስጀምረው እና ቀስ እያለ ይታከማል ስትላቸው፣ እኔ አንድ ሀሳብ አለኝ አሏት። ምንድን ነበር በመስሪያ ቤታቸው ሀገራችን ግማሹን ቀሪ ገንዘብሽ እንዲከፈል ይደረግልሽና፣ ህክምናውን ይጨርሱ አረት እያትቸገሩ አልቻ ሀናዬ መልካሟ። አይ ችግር የለውም፣ እንዲሁም ጠብቂኝ አብረን እንሂድ ብለው ነጠላቸውን ለብሰው ሊወጡ ሲሉ ወይዘሮ እርግብ ከቤተ ክርስቲያን ገባች። የትቴጅ ነው ማየ? ስትላት የሀናን አባላ ሳክም ስትላት፣ ሀናዬን ያልሽ አለቻት። አሁ ሀናዬ ደግሞ ለሰራተኛ ለገረድ ሀናዬ አለቻት። ተይ ሀናዬ ኮ አንድ የቤተሰብ አባላችና ስትላት ውስጡ ሆዷን ቦጭ ይላል። ከዛ በኋላ እኔ ብካልተቀየማቸው አብሬ ል ስትል አያስፈልግም አንቺ ፀሐይ ነበር የቆየሹ ጊቢና ቁርስሽን ሰላም ትስጥሽና ቢያሏት ከዛም በኋላ መኝታ ቤት ገብታ ይሄ ነገር እያለቀልኝ ነው እየተነቃብኝ ነው፣ በቃ ሀና የራሳቸው መሆኖቸው መሆኗን ውስጣቸው ወይዘሮ ሚላት እየነገራቸው ነው እያሌ ማስጨነቅ ጀመረች ወይዘሮ እርግብ። ከዛም በኋላ ሰላምና እናቷ ቁጭ ባሉበት መኝታ ቤት ገብታ ሰላምዬ ካልተቀየመችኝ አንድ ነገር ፈልጌ መጣሁ ስትላቸው፣ ምን ነበር ተናገሪ ሲሏት፣ እስከ ዛሬ ከእናቴ እቅፍ መተኛት አልወድም ብያችሁ ነበር። አሁን ግን ቀስ በቀስ መላመድ አለብኝ ብዬ ወሰንኩኝ ይገኛል ከእናቴ ጋር ብተኛ ሰላም ቅር ካላለ ስትል ሰላም ደግሞ ብድጋ ጋ እንዴ አልተኛም አልወድም ብለሽ አልነበረም እንዴ ብላ ፈጣጠችበት። ከዛ ወይዘሮ ሚላትን በቃ ተያት ከኔ ጋር ትተኛ ብለው ወይዘሮ እርግብን ደሞ አቅፈው ተኙ። ሰላምም ተቆጥታ ካልጋው ነጥራ ወርዳ ወደ ክፍሏ ሄደች። ከዛም ጠዋት ባክሽ ዛሬ እንቅልፍ ደሽ አርጎኝ ወሰደኝ ስትለ እሷ ትነግራታለች ለሀና እንዴት የተኝተሽ እርግብና ቴጋ ተኝታ እኔ እዚህ ተኝቼ ስትላት እንዲ አልተኛም ያለመርኩም ብላ አልነበረም። እንዲ አለች ሀና የማወተ ብላ ነበር ተኛች፣ ምኝታውን ቀማችን ስትላት፣ ግን ምንድን ነው አንቺ የሚያስጨንቅሽን ነገር እንዴት ነግሪኝ ይፈልጋለሁ። ፎቶግራፉን ካላየሁ የሀሴትን ብለሻል። ሽ ሀናዬ፣ ምንድን ነው ለምንስ ነው ፎቶ ቀንጥረሽ ወረወርሽ? ስትል አጨናነቅቻት። አይትቸዋለሁ በቃ የሆነ ነገር ተመሳስሎብኝ ነው ስትላት፣ በፍጹም ተመሳስሎብኝ አትበ አንድ ያሰብሽውን ነገር አለና አውጥተሽ ተናገሪ ስትላት እርግብን እንዴት ነው ያገኛችኋት? እንዴት ነው ያወቃቸዋት ስትል ሰላምን ጠየቀቻት። ሰላም ደግሞ እርግብን ያወቅናት በኢንተርቪው የተደረገች የ16 ዓመት ታሪኳንና የራሷን ፎቶና የአንገት መስቀሏን ስታሳይ ነው አለቻት። ይህንን ነገር ግን ፕሮግራሙን ልታሳይን ትችላለች ሰላምዬ? ስትላት አዎ አለችና ሰላም ዩቱብ ላይ ገብታ ሰርች አድርጋ ያንን ኢንተርቪው ለሀና ስታሳያት ሃና ማመናቃታት ተንቀጠቀጠች፣ ተንዘፈዘፈች፣ ተርበተበተች። እንዴት ማንነቴን ይቀማ ትቀማኛለች ብላ፣ ይህንን ታሪክ እንዴት አወቀችው? ይህንን መስቀል ፎቶስ እንዴት ሷ እጅ ገባ? እያለች ስትርበተበት ሃና የምን ሆነች ነው የተርበተበት ሽው አለቻት። ጆሮ ለሀናዬ የሚያደርግላትን ነገር ሁሉ ሳናመሰግነው አናልፍም። እሷም አንተ በዚህ ቦታ ላይ ባላገኘህ ይህ ሁሉ ነገር አይቃናልኝም ነበር ስትል ነው የምታመሰግነው። እውነትም ከልቡ ነው እንግዲህ ደሴ እንኳ ብንሄድ አንተን ይዘንህ ነው የምንሄደው እያሉ አባትየውም እየተናገሩ ነው። እሱም ህክምናውን ጨርሰው ጥለው የሚሄዱ እንደው እያለ ስለሚጨነቅ ከዚህ በኋላ ልጄ ነህ፣ የትም ብሄር በጥርስ ሲያንጠልጥዬ ይዤ እሄዳለሁ ሲሉ ቃል ገብተውለታል። ይገባዋል። ጆሮ በጣም ጥሩ ታማኝ ልጅ ነው። ስለዚህ ውድ ተመልካቾች፣ የቀጣይ ደግሞ ወይዘሮ ሚላትና አቶ ኖላዊ የት ነው የተዋወቁት የሚለውን ደግሞ አቀርብላችኋል። የተዋወቁበትን ቦታ አሁን ራሱ የት ነው ተያየ ነው እያሉ ነው። ቀጣይ እስከምንገናኝ የዛሬውን በዚህ ተሰናብቻችኋለሁ። ላይክ ሼር እያረጋችሁ አበረታቱ።